ተሳዳቢ እስከተባለ የመጀመሪያው ተሳዳቢ በእጃችሁ የያዛችሁት ቀን ከሌሊት የምትቀሩት አላህ ያጥፋቸው እያላችሁ እየረገማችሁን የምትቀሩት ቁርአናችሁ ነው። ተሳዳቢ ተራጋሚ ሆኖ የሚገኘው እንግዲህ በሱረቱ ላተውባ ምዕራፍ ዘጠኝ ቁጥር ሰላሳኛ ላይ እንዲህ ይላል፤ አይሁዱ ዘይር አላህ ልጅ ነው አለች፣ ክርስቲያኖችም አልመስህ አላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው ይለናል። እንግዲህ ለምንድን ነው አላህ ያጥፋቸው ብሎ የሚረግመን? ኢሳን የአላህ ልጅ ነው ይሰሩ ኢሳኔ አላህ ልጅ ነው ብለዋል ያለ ነው። እንግዲህ እኛ ኢሳ የሚባለን አካል አናቅም። እኛ ያህዌ ራሱ ነው የምወደው ልጄ እርሱ ነው እርሱን ስሙት ብሎ ልጁ እንደሆነ የመሰከረልን። እኛ አይደለንም አስቀድመን ኢየሱስ የአብ ልጅ ነው ብለን የተናገር ነው። እርሱ ራሱ ነው የምወደው ልጄ እርሱ ነው እርሱን ስሙት ያለን፣ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምወደው ልጄ እርሱ ነው እርሱን ስሙት ልጄ ብሎ የመሰከረው ያህዌ ነው። ስለዚህ እኛ ከያህዌ ውጪ ሌላን አካል አናውቅም። አላህንም ኢሳንም አናውቃቸውም። በማናውቀው ነገር ነው እየተረገምን ያለ ነው ማለት ነው። ባልተባለው ነገር ነው እየተረገምን ያለ ነው። ኦኬ፣ ባልተባል በማናውቀው ነገር ስለሆነ እየረገመን ያለው ማለት ነው። ሶ አላህ ያጥፋቸው የሚለውን ተፍሲር ኢብኑ ከቲርንም ሄዳችሁ ብትመለከቱ የአላህ ርግማን በእነሱ ላይ ይሁን ብሎ ነው ጭራሹ እየረገመን ያለው ማለት ነው። ይባስ ብሎ ደግሞ ክርስቲያኖችና ይሁዶችን እንድንዋጋ የተፈቀደልን ጣዖት አምላኪ ስለሆኑ ነው ብሎ እኛን ጣዖት አምላኪ ብሎ ይሰድበናል። ጣዖት አምላኪ ብሎ ይሰድበናል። ክርስቲያኖችና አይሁዶችን እንድንዋጋቸው የተፈቀደው በምን ምክንያት ነው አለ? ጣዖት አምላኪ በመሆናቸው ነው እያለን ነው። ኦኬ ከዚህ በላይ ስድብ የለም። እኛ ጣዖት አናመልክም። ጣዖት አምላኪ እያለ የሚሳደበው ቁርአናችሁ ነው። አላህ ያጥፋቸው እያለ የሚራገመው ቁርአናችሁ በእጃችሁ እያላችሁ ስትቀሩት የምትውሉት ቀን ከሌሊት ስትቀሩት የምትውሉት ቁርአናችሁ ነው። ቀን በቀን የምትቀራው ቁርአን ላይ እኔን እየረገምከኝ ነው የምትውለው የምታድረው አንድ ሙስሊም ማለት ነው በአፍ ግን እንደምትወደኝ ታስመስላለህ ቁርአንን ስትቀራ ግን እኔን እየረገምክ እየረገምከኝ ነው ይሄን አንቀጽ ስትቀራ እየረገምከኝ ነው ቁጥር ሰላሳ አንድ ላይ ምን እያለ ነው የሚናገረው ከእርሱ በቀር ሌላ አምላክ የሌለውን አንድና አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውና መናኩሶቻቸው ነው የማርያም ልጅ አልመሲ ከአላህ ሌላ አማልክ አድርገው ያዙ ይላል እንግዲህ ሊቃውንት መናኩሶቻቸው ኢሳ የሚባለውን ያናቀው እንደገናም ደግሞ ሊቃውንት መናኩሶቻቸውን ያመልካሉ እያለ ደግሞ ይሆን ይችላል የውሸቱ ውንጀላ ማለት ነው የውሸት ውንጀላ ሊቃውንት መናክስቶቻቸውን ያመልካሉ ብሎ ደግሞ ይናገራል ማለት ነው። ከእሱም ሌላ ደግሞ የመሪም ልጅ አልመሲሳን አምላክ አድርጎ የያዙ ሊቃውንት መናክስቶችንም እንደምናመልክ እያደረገ ይዋሽብናል ቁርአን። ውሸት ደግሞ ስድብ ነው ሲጀመር። ስለዚህ እየሰደበን ነው። ቁርአናችሁ ባሏልንበት ነገር እየሰደበን ነው። እንደገናም ደግሞ እየረገመንም ነው። ከፍጥረት ሁሉ ከክፉ ናቸው ብሎም ይሰድበናል። ሱራ 98 ቁጥር ስድስት ላይ እነዚያ ከመጽሐፉ ሰዎች የካዱት። የመጽሐፉ ሰዎች እነማንናቸው ክርስቲያኖችና ክርስቲያኖች እና ይሁዶች አህለል ኪታቦች ማለት ነው። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎቹም በገሃነም እሳት ውስጥ ናቸው በውስጧም ዘወታሪዎች ሲሆኑ እነዚያ እነርሱ ከፍጥረት ሁሉ ክፉ ናቸው አለ። ክፉ ናቸው ብሎ የሚሰድበን ቁርአናችሁ ነው። ኦኬ፣ ከኋላ መጥቶ የሰው ቤተ እምነትን እየጠራ የሚሳደበው ቁርአናችሁ ነው የሰው ቤተ እምነትን ኮት እያደረገ ክርስቲያኖች እያለ አይሁዶች እያለ ስም እየጠራ የሚሳደበው የሚራገመው የገዛ መጽሐፋችሁ ነው። ስለዚህ ጥላቻንና ጸብቀስቃሽን መጽሐፍ የያዛችሁት እናንተ ናችሁ። መጽሐፋችሁ እየወጣ ሲነበብላችሁ አይ እነዚህ ተሳደቡ ከማለት ይሄ እንደዚህ አይነት ጸብቀስቃሽ የሆኑ መጽሐፎችን ልታስወግዷቸው ይገባል፣ እንደው ማለት ነው። በነገራችን ላይ ምክንያቱም እየተሳደበ ነው እኔን። እናንተ ይሄንን ቁርአን በቀራችሁ ቁጥር እየረገማችሁ እየሰደባችሁ እየሰደባችሁ ነው ክርስቲያኖችን በገዛ መጽሐፋችሁ ላይ ተጽፎ ያለ ማለት ነው። ግን እኛ ፊት ስትመጡ ኖርማል ነው። በውስጣችሁ ግን እኛን ካልረገማችሁ ያላህም ወዳጅ አይደላችሁም። ሲጀመርም እንድትረግሙም ታዛችኋል። ካልረገማችሁ አንድ ክርስቲያንን ካልረገም ከአንተ አላህ ወዳጅ አይደለህም ብሎ የሚያስተምረን መጽሐፍ ይዘህ ስለ መከባበር፣ ስለ መዋደድ ደግሞ ባፍት አስመስላለህ ማለት ነው። አንድ ሙስሊም አንድ ነገር ልንገራችሁ ክርስቲያኖች፣ ይሄ እንትን አይደለም፣ ጸብቅ እስከ ሳ ምናምን አይደለም። አንድ ሙስሊምን አይታችሁት ምግባሩ በጣም ጥሩ ሲሆን ቁርአንን አላነበበም ማለት በቁርአንና በሐዲስ ትምህርት ላይ በደንብ እንትን ያለ አይደለም። እስልምናውን ዲቴል ገብቶ እሚያቅ አይደለም። ዲቴል ገብቶ እሚያቅ ሙስሊም ግን ሁሌ እየረገመህ የሚኖር ነው። ያው ይህን ቁርአን የሚቀራ ማለት ነው እየረገመህ ነው፣ እያስመሰለም ጭምር ነው። ምክንያቱም ሃይማኖቱ የሚያዘው ስላነበበ፣ ስላጠና የሚያዘውን ትምህርት እየፈጸመ ነው ያለው ያሰው ማለት ነው። ቁርአኑ ደግሞ እንድትረግም እንዲረግሙን ደግሞ አዟቸዋል ክርስቲያኖችን እንዲረግሙ ካልረገሙ አላህ ወዳጅ እንዳልሆኑ በሱረቱ ሊዕምራን ምዕራፍ ሶስት ቁጥር ሀያ ስምንት ተፍሲር ኢብኑ ከቲርን መመልከት ይችላላችሁ። ከካፊሮች ጋር ስትሆኑ ባፋችሁ እየሳቃችሁ በውስጣቸው ረገሟቸው ነው የሚለው። ስለዚህ እንደዚህ በምታያቸው ጥሩ ሰዎች ሆነው ስታያቸው በእነሱ ልክ አስተምሮታቸውን አትመዝኑት። አስተምሮታቸው ጭራሹኑ ከሰው ጋር የማያስማማቸው ነው። ባይዘዌ አስተምሮታቸው ጭራሹኑ ጸብቀስቃሽ የሆነ ትምህርት ነው ጭራሹን በክርስትና በክርስቲያኑ ማህበረሰብ ላይ የሞትን አዋጅ የሚያውጅ መጽሐፍ ነው የያዙት።